ሰሞነ ህማማት ምንድን ነው? ስለ ሳምንቱ የተወሰነ ነገርም እንበል ይላል የአማራ ክልል ኮሚኒኬሽን ቢሮ። ከሰኞ እስከ ቅዳሜ ስሙነ ህማማት የጾመ ሁዳዴ መጨረሻው ሳምንት የኢየሱስ ክርስቶስ ህማም የሚታሰብበት ሳምንት ነው ካላትና ምዕመናን በቤተ ክርስቲያን ቅጥር ግቢ ተሰብስበው የህማሙን ነገር የሚያወሳውን ዜማ ያዜማሉ። ግብረ ህማማም በመባል የሚታወቀውን መጽሐፍም ያነባሉ በዚህ ሳምንት በተለይ ካህናተ ቤተክርስቲያን ጥቁር ልብስ በመልበስ ኢየሱስ ላይ የደረሰበትን መከራና ስቃይ እንዲሁም የሰው ልጅ በጨለማ ግዞት ይኖር እንደነበር ለማዘከርም ጭምር ነው። ይህን ጥቁር ልብስ የሚለብሱት የኢየሱስ ክርስቶስ የመከራና ህማም በጽኑ እንዲታሰብ ያስተማሩት ሐዋርያት ናቸው። ለእርሱም የነገራቸው ደግሞ ራሱ ኢየሱስ ክርስቶስ ነው። በሰሙነ ህማማት ኢየሱስን ህማማት ከማሰብ ጋር በየዕለቱ በርካታ ድርጊቶች መፈጸማቸውን የሚታወስበትም ሳምንት ነው። በዚሁ ሳም በዚሁ መሰረት ሰኞ መርገመ በለስ የተፈጸመበት ሰኞ ይባላል። በዚህ ዕለት ኢየሱስ ከቢታንያ ሲወጣ ተራበ። ቅጠል ያለባትን በለስ ተመልክቶ ወደ በለሲቱ ቢቀርብ ከቅጠል በቀር ምንም ነገር ባለማግኘቱ ከአሁን ጀምሮ ለዘላለም ምንም ካንች ፍሬ አይበላ አለ ማርቆስ 11 ቁጥር 14 በማለት ስለ ረገማት መርገም በለስ የተፈጸመባት ዕለት ሰኞ ትባላለች። ይህ ዕለት አንጾተ ቤተ መቅደስም ይባላል። ኢየሱስም ወደ ቤተ መቅደስ ሂዶ በቤተ መቅደሱ የሚሸጡትን እና የሚለውጡትን ቤቴ የጸሎት ቤት ትባላለች ብሎ ማቴዎስ 21 ቁጥር 13 በማለት ከቤተ መቅደስ ገርፎ አስወጥቷቸዋልና። ማክሰኞ የጥያቄ ቀን ይባላል ሰኞ ዕለት በቤተ መቅደስ ሲሸጡና ሲለውጡ የነበሩትን ሁሉ የገረፈ በማባረሩ ምክንያት ለሰው ልጅ ሹመትንና ስልጣንን የሰጠ ኢየሱስ በምን ስልጣን ይህንን ታደርጋለህ? ሲሉ ማቴዎስ 21 ቁጥር 23 ተብሎ በፈሪሳውያን ተጠይቋል እና የጥያቄ ቀንም ይባላል። ይህም ዕለት የትምህርት ቀን ይባላል። በዚህ ዕለት በቤተ መቅደስ ረጅም ትምህርት ስላስተማረም የትምህርት ቀንም ይባላል ሲል ሉቃስ 21 28 ማርቆስ 12 ቁጥር 2። ረቡ ረቡ ምክረ አይሁድም ይባላል። ረቡ ረቡ ዕለት የአይሁድ ሊቃነ ካህናትና ጸሐፍት ኢየሱስን እንዴት መያዝ እንዳለባቸው የመከሩበትና ውሳኔ ያሳለፉበት ቀን በመሆኑ ምክረ አይሁድ ይባላል። ወቅቱ የፋሲካን በዓል የሚያከብሩበት ቀን በመሆኑና ብዙ ሕዝብም ይከተለው ስለነበረ ሁከት እንዳይነሳ ስጋት ነበራቸው። ነገር ግን ከ12ቱ ሐዋርያት አንዱ የአስቆረቱ ይሁዳ አሳልፎ እንዲሰጣቸው ስለነገራቸው ሉቃስ 22 ምዕራፍ 22 ከቁጥር 1 እስከ 6 ያለው ማለት ነው። ጭንቀታቸው ተወግዶ በኢየሱስ መያዝ ተስማምተዋል። ይህም ቀን የመልካም ማዛ ቀን ይባላል። ሌላኛው ቀን ኢየሱስ በዚህ ዕለት በስምዖን ቤት ተቀምጦ ሳለ ማርያም እንተ እፍረት ባለሽቷ ማርያም ዋጋው እጅግ ውድ የሆነ የአልባጥሮስ ሽቱ አምጥታ በራሱ ላይ በማርከፍከፍ ስለቀባቸው ማቴዎስ 26 ቁጥር 67 የማዕዛ ቀን ይባላል። በተጨማሪም ይህ ቀን የእንባ ቀን ይባላል፣ አርብ ማለት ነው። ባለሽቷ ሴት ማርያም እንተ ኅፍረት ኃጢአቷን ይቅር እንዲላት የለመነች በእግሩ ስር ተደፍታ በንቧ እግሩን አርሳለችና ማርቆስ 14 ቁጥር9 የምባ ቀን ይባላል። ሐሙስ ጸሎተ ሐሙስ ይባላል። ኢየሱስ ለአይሁድ ተላልፎ ከመሰጠቱ በፊት በጌተሰማኒ የአትክልት ስፍራ ሲጸልይ በማደሩ ማቴዎስ 26 ቁጥር 36 ጸሎተ ሐሙስ ይባላል። የደቀ መዛሙርቱንም እግር በፍጹም ትህትና ዝቅ ብሎ ያጠበበት ዕለት በመሆኑም ዮሐንስ 13 ከቁጥር 3 እስከ 11 ሕጽበተ ሐሙስም ይባላል። ይህም ቀን የሚስጥር ቀን ይባላል። ከሰባቱ ሚስጥራት አንዱ የቅዱስ ቁርባን ሚስጥር ነው። ማቴዎስ 26 ከቁጥር 26 ከቁጥር 29 በዚህ ሁለትም ተፈጽሟልና የሚስጥር ቀንም ይባላል። በተጨማሪም የአዲስ ኪዳን ሐሙስ ይባላል። መስዋዕተ ኦሪት በእንስሳት ደም የሚቀርብ መስዋዕት ቀርቶ ለዓለም ደህንነት ራሱን ያቀረበበት ቀን በመሆኑ ሉቃስ 22 ቁጥር 20 ላይ የአዲስ ኪዳን ሐሙስ ይባላል። የነፃነት ሐሙስም ይባላል። ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱን እንዲሁም የሰው ልጅ የአጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነም ዮሐንስ 15 ቁጥር 15 ላይ የነፃነት ሐሙስ ይባላል። ጸሎት ሐሙስ ማለት ነው። አርብ የስቅለት አርብ ይባላል። ኢየሱስ ክርስቶስ ለአዳምና ለልጆች ሁሉ ቤዛ ሆኖ በመልእልተ መስቀል ላይ ተሰቀለ የዋለበት ዕለት ነውና ማቴዎስ 27 ቁጥር 35። የስቅለት አርብ ይባላል። መልካሙ አርብም ይባላል። ከኢየሱስ ስቅለት በፊት በተለይም በሮማውያን ሕግ የወንጀለኛ መቅጫ ምልክት የነበረውን መስቀል በደሙ ቀድሶ የምህረት የህይወት አርማ የዲያብሎስ ድል መንሻ ስላደረገው በሞቱ መልካሙ ሕይወት ስለተገኘ መልካሙ አርብ ይባላል። ቅዳሜ ቅዳሜ ቅዳም ስሁር ትባላለች። ይህች ዕለት ከድሮ በተለየ መልኩ የኢየሱስን መከራ በማሰብ በጾም ታስባ ስለምትውል የተሻረች ቅዳሜም ትባላለች። ለምለም ቅዳሜም ትባላለች። ካህናቱ ለምእመናን ለምለም ቀጤማ የሚያድሉበት ዕለት በመሆኑም ለምለም ቅዳሜ ትባላለች። ምእመናንም ይህን ለምለም ቀጤማ እስከ ትንሣኤ ሌሊት በራሳቸው ላይ ያስሩታል። ቅዱስ ቅዳሜም ትባላለች። ፈጣሪ በጥንተ ተፈጥሮ ፍጥረታትን አከናውኖ ያረፈበት ቀን ሲሆን በዘመነ ሐዲስ ደግሞ የማዳን ስራውን ሁሉ ፈጽሞ በስጋው በመቃብር ሲያርፍ በነፍሱ ወደ ሲኦል ወርዶ ሲኦልን በበርብሮ ባዶዋን ሲያስቀራት በዚያ የነበሩትን ነፍሳት የዘላለም ዕረፍትን ያወረሰበት ዕለት ስለሆነ ቅዱስ ቅዳሜ ተብላም ትጠራለች። የሳምንቱ ትርጓሜ በሁሉም የክርስትና እምነቶች ተከታዮች ዘንድ ተመሳሳይ ሲሆን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና የካቶሊክ ክርስቲያኖች ደግሞ ሳምንቱን በተለያዩ የየዕለቱ አስተምሮዎች ወይም ሁነቶች በማሰብ ያሳልፋሉ ሲል የአማራ ኮሚኒኬሽን